ቲቸር! አቤት። እንካማ፣ ያዘው። ምንድን ነው የያዘው? ዝም ብለ፣ እሺ በለ። ቲቸር እኮ እንካ ነው። ስለኔ ሊጠይቅህ ነው። ጎበዝ ተማሪ ነው። ቲቸር እዚህ ሰላም ነው ሰላም ነው እንዴት ነው የዳንኤል አባት ነው ታ አዎ አዎ አዎ እኔ ልጅ ነው ልጅ ነው በጣም በጣም ይሰቅላል እሱ ነው ስፔሻል መርጬ ፈተና ምፈት ነው ፊት አድርጌ ታርጌ ማለት ነው። ቤት እኮ አይዘጋም፣ በቃ አይዘጋም። ክላስም አይዘጋም፣ በቃ አይዘጋም። ቤት እኮ ሳይሆን በቃ ምንም ፀጥ ሲል አሁን አንድ አንድ ተማሪ በተፈጥሮ የአንተ ልጅ የተለየ ነው።